እስመ አብ ወወል ወመንፈስ ቅዱስ አህዱ አምላክ አመ ኃሙሱ ለወርኃ ጥቅምት በዛቲ ዕለት አረፈ አብ ቅዱስ አባ ጳውሎስ ሊቀ ጳጳሳት ዘሀገረ ቆስጥንጥንያ። እንደ አምላክ በሚሆን በአብ በወል በመንፈስ ቅዱስ ጥቅምት አምስት በዚች ቀን የቆስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። አውሎ ይህም ቅዱስ ከእርሱ አስቀድሞ በቆስጥንጥንያ ሀገር ሊቀ ጳጳሳት ለነበሩ አባ እስክንድሮስ ደቀ መዝሙሩ ነው። አባላ እስክንድሮስን በሞተ ጊዜ በርሱ ፈንታ ይህን የአባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቆስጥንጥንያ ሀገር ካውራጃቸውም ሁሉ አውግዞ ሳደዳቸው። ንጉሥ ቆስጠንጢኖስ ከሞተ በኋላ ልጁ ሁለተኛ ቆስጠንጢኖስ በቆስጥንጥንያ ሀገር ላይ ነገሰ፣ ወንድሙ ቁንስጣም በሮም ሀገር ነገሰ። ይህ ቆስጠንጢኖስም አሪዮስን ይወደዋል፣ በረከሰች ሃይማኖትም ያምናል። ቅዱስ አባ ጳውሎስም አርዮሳዊያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ አርዮስን ወገኖች ተዋቸው አታውግዛቸው፣ አለው። እርሱ ግን ንጉሱን አልሰማውም። ስለዚህም አባ ጳውሎስን ከቍስጥንጥንያ ሀገር አሳደደው። እንዲህም ሆነ፣ ከእርሱ አስቀድሞ ከእስክንድሪያ ሀገር አባ ትናቴዎስን አሳድዶት ነበርና በሮሜ ሀገር በሊቀ ጳጳሳት በቅዱስ አባ ባስሌዎስ ዘንድ ሁለቱ ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሱም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክት ጻፈላቸው። ነርሱ የውነተኛ ነርሱ የተማሩ አዋቂዎች ሃይማኖታቸው ቢቀና ናቸው፣ ልትቀበላቸው ልታከብራቸው ይገባል። ሊቃነ ጳጳሳቱ ማባ ጳውሎስና ባትናሲዎስ ወደ ጉንንጉስ ኮንስታንቲኖስ በደረሱ ጊዜ የመልክቱን ደብዳቤ ሰጡት። አነበቧል አነበባትም። ከሮሜ የሊቀ ጳጳሳት ቃል የተነሳን ፈራ። ተቀብሎም ተቀብሎም በየቦታቸው በሹመታቸው ወንበራኑራቸውእና ጥቂት ቀኖች ከነርሱ በነርሱ ላይ ታገሰ ከዚህ በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜል ቀጳጳሳት ዮልዮስ ተመልሰው ንጉሱ በእነርሱ ላይ ያደረገውን ሁሉ ነገሩ። የቀጳጳሳት ዮልዮስም ወደ ወንድሙ ወደ ንጉስ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉስ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው፣ እኒህ አባቶች እነዚህን አባቶች ካልተቀበልካቸው ከእንግዲህ በመካከላቸው ፍቅር አንድነት አይሆንም አለው። ሊቀ ጳጳሳቱም እንዲሁ ሁለተኛ ድብዳቤ ጻፈ። ንጉስ ኮንስታንቲኖስም የወንድሙ ንጉስ ቁንስጣንና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሽመታቸው ወንበር መለሳቸው። ንጉስ ቁንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆንስታንቲኖስ አባ ጳውሎስን ወደ አርማኒያ ሀገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህ በኋላ ከአሬዎስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገለው ዘንድ አዘዘው። አንዱ አሬዎሳዊውም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም አርባ ዓመት ሆነ። እግዚአብሔር ምስጋና ይሁን። ያንም በዚህ አባ ጸሎት ይማረ በረከቱም ከእኛ ጋር ትኑር። ለዘላለሙ አሜን። ሰላም ለጳውሎስ በቆስጠንጥንያ ዘተበጠሰ መራእየ ክርስቶስ ይርአይ ምለይ ሐጉሉ ነፍሰ አስተሐቂሮ በምድር አሬዎሳዊ ንጉሠ መንግሥተ ዘበሰማያት ከመውቱ ሐሰሰጠ ሞቀ ኑቀ መለሰ በዚህችም ቀን የከበረ ጳጳስ ኪራቆስ ከእናቱ ካህና ጋር ሰማይት በመሆን በካህዲው ንጉስ በኤልያኖስ እጅ ተገደለ ካህዲው ንጉስም ይህን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይህች እጅህ ትቆረጥ ዘንድ ይገባታል አለው ኪራቆስም ልብ የሌለ ውሻ መልካም አድርክ አለው ኤልያን ኖስም ሰምቶ እርሳሳ ፍልተው በአፉ ውስጥ እንዲያፈሱበት ደግሞ በጋለ በብረት የብረት አልጋ ፍም በተጎዘጎዘበት ላይ እንዲያስተኙት እንዲያስተኙት ጨው እንዲነሰንሱበት በመጎጠትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶች ውስጥ ሲሰበሩም እንዲደበድቡ ታዘዘ። ቅዱስ ኪራኮስ የሚህን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ ያሮክስ ለያማውታ ያለ ከአሲያር ለሜዶር ኤሎሄ ናውና የአዮል የአብል ቁርአን የቴላ ዶና ኤሎሄ ሙታ። ከዚህ በኋላ ፈትተው በእስር ቤት እንዲያኖሩት እናቱን ታና እንዲያመጧት በጠጉሯም ሰቅለው ሶስት ሰዓት ያህል ስጋዋን እንዲሰነጣጥቁ በእሳትም እንዲያቃጥሏት ታዘዘ። በእሳት ውስጥም እየጸለየች ነፍሷን አሳልፋ ሰጠች። ከዚህ በኋላ ቅዱስ ኪራኮስን አምጥተው እባቦችንና ፍኞች ፍኝቶች ካሉበት ከታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዘ። ሲጨምሩት ምንም የጎዳው ነገር የለም። ከወታደሮችም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ። ክብር ይግባውና በጌታችንም አመነ። ንጉሱንና ጣውታቱንም ረገመ። ያ ጊዜም ራሱን በሰይፍ ይቆርጡ ዘንድ ንጉስ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ፣ ምስክርነቱን ፈጸመ። ቅዱስ ኪራኮስንም ከዘይት ጋር አዝፍት ካለ ካፈላበት ምጣድ ውስጥ እንዲጨምሩት ሁለተኛም ደረቱን በጦር እንዲወጉት አዘዘ። ይህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ያባጸሉት ይማረን። በረከቱም ከእኛ ጋር ትኖር ለዘላለም አሜን። ሰላም ለኪራኮስ መካነ መስቀል ዘአምረ ለንግስት እሌኒ አመ ከመ መሃቡ ተምህረ ሃይማኖተ ዝንቱ መስቀል ሶ በአውደ ስም አስመረ ፈተንወ ዋፅረይወ በእሳት ምዕረ አምሳለ ነሃቢ በከውር ይፈትን ብሩረ ሰላም ለሃና እመኪራ ኮስ ሰማይት እንተ ሰተሩ ስጋሃ ንውሃ ሰለስቱ ሰዓት ወንታ ዋህ ዋካይ መተዋት ወሰላም ለአጅሞን ዘይፈርሆ ንመጥፋይት ስ መንፈስ ርፍት። በዚችም ቀን ደግሞ የእልፍ የወስ ልጅ የሐዋርያው የአይቆብ መታሰቢያው ነው። ዳግመኛም የአይድራዮስ የአዋርስ የሰማዕት አልድራከወስና የአድርኖስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።